ክ ት ንራ ሪን ሪ ዚዜ ፍራንሷ ቦዚዜ የተባበሩት መንግስታት በሚደግፈው ፍርድ ቤት የእስር ማዘዣ ከወጣበት አንድ ዓመት ሊሆነው ነው። ጉዳዩ የአፍሪካ መገናኛ ብዙሀን አርዕስት ሆኖም የከረመ ነበር። በእርግጥም ቦዚዜ ማደኛ ወጥቶበታል። ያ የአገሩን ህዝብም አገሩንም እንደ ጠላት አገር ያደህየ ህዝቡንም እርስ በርሶ ያባላ የራሱን አገር ህዝብ እንደ ጠላት ህዝብ የፈጀ ልቡ ላይ ርኅራሄ አእምሮ ላይ ሐዘኔታ ያልፈጠረበት ክፉ ሰው ይታሰር ዘንድ ታስሮም ለፍርድ ቀርብ ዘንድ የባንጉዩ ችሎት ካዘዘ አንድ ዓመት ሊደፍን ቀናት ቀርተዋል። እሱ ግን የዘረፈውን ይዞ ከፈረጠጠበት ፈርጥጦም ዘርፎም ካካፈለበት አገር ተላልፎ አይሰጥም እየተባለ ነው። አምባገነኖችን ማምረት ፈላጭ ቆራጮችን ደጋግሞ ማፍራት የማይሰለቻት አፍሪካ ነፍሰ ገዳይ መሪዎች ስልጣን ሲያጡም የሚጠጉበት ጥግ የሚሸሹበት ሀገር እዚያው አፍሪካ ውስጥ እንደሆነ አድርጋለች እስካሁን የአፍሪካ አምባገነኖች ከስልጣን ሲባረሩ በብዛት የሸሹት ወደ ሌላኛው የአፍሪካ ሀገር ነው ከዚያ ቀጥሎ መካከለኛው ምስራቅና አውሮፓ ይቀመጣሉ አፍሪካውያን አምባገነኖች አንዱ ለሌላው የክፉ ቀን ደራሽ ናቸው በስልጣን ዘመናቸው በአገር ሀብትና ሰው የተዋዋሉት ውለታ ተቆጥሮላቸው በኋላ ላይ መሸሻ ይሆናቸዋል እነሱም የዘረፉትን ይዘው የነጠቁትን አንጠልጥለው የሚሄዱት ወደ ብጤዎቻቸው ጋር ነው። የሀያጃሜ የአገር ሀብት በሻንጣ ጭኖ የገባው ኢኳቶሪያል ጊኒ ነው። ሞቡቱ የፈረጠጠው ወደ ሞሮኮ ነበር። ቻርለስ ቴለርም ስልጣኑን በተነጠቀ ማግስት ገብቶ ያደረው ናይጄሪያ ነው። የመንግስቱ ኃይለማርያም መዳረሻ ዚምባብዌ ነች። እነዚህ አፍሪካውያን ገድለውና አጋድለው የስልጣናቸው ፈረስ የከሰከሳቸው እለት አገር ጥለው ሲሸሹ የሚጠቀሙት በአገርና በመንግስት ስልጣን ያገኙትን ግንኙነት ተገን ነው። በአንድ ወቅት ጠቅላይ ሚኒስትር አብይ ስለ መንግስቱ ኃይለማርያም ፍርጠጣ ሲናገሩ መሸሻና መጠጊያ የሚሆኑትን አጋሮች ያፈራ ዲፕሎማት ነበር ማለታቸውም ለዚህ ይመስላል። መንግስቱም ቢሆን በዲፕሎማሲ የሚናቅ የሚናቅ ሰው አልነበረም። በጣም ጠንካራ ነበር። የህይወት ወዳጆች ነበሩት ሲወጋ ወታደር ልኮ የሚዋጉለት። ዛሬ ብንወጋ ወጋ ማን መቶ ይዋጋልናል? አምናሹር ግን ወታደር ልኮ የሚዋጉለት ሀገራት ነበሩ። መሳሪያ የሚሰጡ፣ የሚያሰለጥኑ ማሰልጠኛ ካምፕ የሚሰሩ ከሀገር ሲጠፋም የሚያስጠልሉ ደሞ የአንድ ወር ሳይሆን ለ20 ምናምን ዓመት የሚንከባከቡ በእርግጥም ጠቅላይ ሚኒስትር አብይ እንዲህ የሚቀኑበት የመንግስቱ ኃይለማርያም እጣ ፈንታ የሚገጥማቸው ከሆነ እስካሁን አፍሪካ ውስጥ የረባ ወዳጅ ሲያፈሩ ስላልታዩ መዳረሻቸው የንግድ ስራቸውን ወደሚያቀላጥፉባቸው ሀብትም እንዳሸሹባቸው በሚነገርላቸው ሻርዣ ወይም አቡዳቢ አለያም ዱባይ ሊሆን ይችላል። እስካሁን ግን አብዛኞቹ የአፍሪካ አምባገነን መሪዎች መሸሻም ማምለጫ የሚያደረጉት ሌላኛውን አፍሪካውያን ቢጤያቸው ነው። ቦዚዜ የሚያደረገው ይህንኑ ነበር። ፍራንሶ ቦዚዜ የአንጎቫንዳ አስር ዓመት መርቶ ዓመት እንደገዛ ሁሉ የህዝብን መከራ ያበዛ ሰው ነበር። በእርግጥ ፕሬዚዳንት ከመሆኑ በፊት ከሱ በፊት ለነበሩት መሪዎች እየታዘዘ ሲሰድቡት እሰይ፣ ሲያበሉት እፎይ እያለ የኖረ ደረጃ አንድ ተላላኪ ነበር። እንዳም ሆኖ በተላላኪነት ዘመኑ ተመላልሶ የቀመሰው የቤተ መንግሥት ወጥ ጣፍጦት እኔው ብነግስበትስ ብሎ አስቦ ያውቃል። ይህንን ተግባራዊ ለማድረግ አስቦ ዋጋ ከፍሎበታል። በጦር ወንጀል፣ በሰብአዊነት ላይ ያነጣጠረ ወንጀል፣ ግድያና አስገድዶ መድፈር እንዲፈጽም ያዘዘው ይኸው ሰውዬ የራሴ ሕገ መንግሥት ማውጣት አለብኝ ብሎ ተቀዶ ይጣል ካለው ሕገ መንግሥት ጋር ምንም የማይለይ አዲስ ሰነድ አዘጋጅቶም ነበር። አዲሱ ሕገ መንግሥት የተሻሻለም የተለወጠም ነገር የለውም እኮ። ስለምን እንዲያደረግህ ተብሎ ሲጠየቅ የራሴን ሕገ መንግሥት ማውጣት አማረኝ ብሎ እንደ ነፍሰ ጡር መልሷል። ህዝብን ውሃ በማስጠማት የቀጣው ይህ ሰው ውሃ ጥምን እንደ ጦር መሳሪያ የተገለገለ የጭካኔ አድባርም ነበር። እንደ ዱቄት አድቅቄያችኋለሁ ያላቸውን የአገሩን አማጽያን ኑ እንደራደር ብሎ ከተፈራረመ በኋላ የፖለቲካ ፓርቲ ሆናችሁ እንድትቀጥሉ ያሰርኩባችሁን አባሎቻችሁንም ልፈታ፣ ታጣቂዎቻችሁንም በሰራዊቴ ውስጥ ላካትት፣ በድላችሁኛል ብዬም ሰላማችሁን ላልነሳ ቃል እገባለሁ ብሎ የሰላም ስምምነት ተፈራርሟል። ወንድሙን ምክትሉ፣ እህቱንም የካቢኔ አባል አድርጎ አገሪቱን የቤተሰብ አክሲዮን ያስመሰላት ቦዚዜ ሕገ መንግሥት እስኪሻሻልልኝ እኔው ፕሬዚዳንት ልሁን፣ ከዚያ በኋላም እኔው እንድመራችሁ አድርጋችሁ ሕገ መንግሥቱን ቅረጹት ብሎ ኮሚሽን ያቋቋመ ሁሉም በእጁ ሁሉም በደጁ የሆነለት አምባገነን ነበር። በአገሪቱ ውስጥ ሙስሊሞችና ክርስቲያኖች እንዲጨፋጨፉ ያደረገው ይህ ሰው የራሱን የግል ጠባቂዎች ጭምር አሰማርቶ ለፈጸመው ግድያ ይጠየቅ ዘንድ አሁን ማደኛ ወጥቶበታል። ታሪኩ ግን አስደናቂ አፍሪካዊ ያስ ብሎ ቀጥሏል። ፍራንሶ ቦዚዚያን ጎቫንዳ የሚለውን ስም የማዕከላዊ አፍሪካ ሰዎች የሚያስታውሱት ከግድያ ከመፈንቅለ መንግስት ከጭካኔ ካስገድዶ መድፈርና ከጭቆና ጋር ነው። ስልጣን የያዘው መንግስት ፈንቅሎ ነው። መንግስት ፈንቅሎ ንግስናን ከመቆናጠጡ በፊት መንግስት ፈንቅለው የሚነግሱ ሰዎችን የሚያገለግል ታማኝ ወታደር ነበር። ጀን ቦደል ቦካሳም ሆነ ዴቪድ ዳኮ የአገራቸውን መንግስት እየፈነቀሉ ስልጣን ሲዙ እሱ ለሁሉም ፈንቃዮች እየታዘዘ ኖሮም ነበር። ያ ለራሱ ስልሳ ሚስቶችን አግብቶ በአገሪቱ ውስጥ ከአንድ ሰው በላይ የትዳር ወይም የፍቅር አጋር ያላቸውን ዜጎች በስቅላት ይቀጣ የነበረውን ስለ እኔ ክፎር ያወርታችኋል ብቻ ሳይሆን እኔ ስታማ አዳምጣችኋል ያላቸውን ሰዎች በጥይት ደብድቦ ጆሮ የሚቆርጠውን ቦካሳን ሲያገለግል የነበረው ቦዚዜ ያኔ የብርጋዴር ጀኔራልነት ማዕረግ ነበረው። በዚህ ማዕረጉም ለቦካሳ ያለውን ታማኝነት ደጋግሞ አረጋግጦበታል። ያኔ የታላቋ ማዕከላዊት አፍሪካ ሪፐብሊክ ንጉሠ ነገሥት ነኝ የሚለውን ቦካሳን የሚቃወሙ ወታደሮች በጦር ውስጥ ሲያቆጠቁጡ በሰራዊቱ ፊት የሚረሽ ነው ቦዚዜ ነበር። በጦር ውስጥ ጥያቄ የሚያነሱ ወታደሮችን ጦረታና ካሳ የሚጠይቁ ወታደሮችን የሚገድለውም ይኸው ሰው ነበር። በእነሱ አቆጣጠር በ1979 ፈረንሳዮች ኦፕሬሽን ባራኮዳ ባሉት ዘመቻ አንድ ጊዜ እንደ ንጉሥ ሌላም ጊዜ እንደ ፕሬዚዳንት አገሪቷን አቅሏን ሲያሳጣት የነበረውን ቦካሳን ሲያስወግዱትም ቦዚዜ አለሁ ብሎ ብቅ አለ። የፈረንሳዩ የስለላና የመከላከያ መስሪያ ቤት ቦካሳን አባሮ ዴቪድ ዳኩን መልሶ ሲሾምም ቦዚዚ የመከላከያ ሚኒስትር ሆኖ ተከሰተ። በቦካሳ ተፈንቅሎ ከአገር ከተባረረ ከዓመታት በኋላ እንደገና በፈረንሳዮች ይገዛ የማዕከላዊ አፍሪካ መሪ ተደርገው የተሾሙት ዴቪድ ዳኩም በ1981 በአንድሬ ኮሊንግባ ሲፈነቀሉ በአዲሱ ፈንቃይ ፕሬዚዳንትም ስር ቦዚዜ ቀጠለ። በዚህ ወቅት ግን በጸጥታና ደህንነት ተቋማት ውስጥ አልከረምም። አዲሱ ፕሬዚዳንት የማስታወቂያ ሚኒስትር አደረገው። በዚህ ጊዜ ቦዚዜ የሚቀያየሩ ፕሬዚዳንቶች ስር አገልጋይ ሆኖ መኖር በቃኝ አለ። እናም አሴረ። የቤተ መንግሥት ሞገስ የንግስናንም ክብር ቀረብ ብሎ ያስተዋለው ቦዚዜ እኔስ ምን ያንሰኛል አለ። በቀደሞ ጊዜ ያዛቸው ከነበሩት ወታደሮች መካከል መቶ ሰዎችን መረጠ። መፈንቀል የለመደውን የአገሪቱን መንበር ንዶም የራሱን መንግስት ሊያቆም ተንቀሳቀሰ። ፌሊክስ ፓታሴ የተባለን ፖለቲከኛም ከፊት አድርጎ ዶለተ። እሱ ወታደራዊ ክንፉን ሊመራ፣ ፓታሴ ደግሞ ፖለቲካዊ ኃይሎችን ሊያስተባብር ተማምለው ወደ ባንጉ ቤተ መንግስት መተኮስ ጀመሩ። እንዲያም ሆኑ አልቀናቸውም። ቦዚዜ መንግስት ሲፈነቀል ለማየትና በተፈነቀለው መንግስት ስር ለመሾም እንጂ ፈንቅሎ ለመንገስ ያልታደለ ይመስል ያሰበው መፈንቅለ መንግስት ከሸፈበት። የወቅቱ ፕሬዚዳንትም እነ ቦዚዜን በአገር ክህደት ከሰሰ። ብርጋዴር ጄኔራል ፍራንሶ ቦዚዜ ግብረአበሮችን አስተባብሮ መፈንቅለ መንግስት ለማድረግ ማዕከላዊ አፍሪካ ሪፐብሊክ ላይ ክህደት ፈጽሟል አለው። ቦዚዜ ግን

በሺህ ዘጠኝ መቶ ሰማንያዎቹ መጨረሻ የበርሊን ግንብ ሲፈርስና ካፒታሊስቱ ዓለም ማሸነፉንና ድል ማድረጉን ሲያረጋግጥ ፈረንሳይና የዓለም ባንክ የሚመሩት ቡድን በማዕከላዊ አፍሪካ ፕሬዚዳንት ላይ ግፊት ፈጠረ። ፖለቲካዊ ማሻሻያ አድርግ፣ ለተቃዋሚዎችህ በሙሉ ይቅርታ አድርግና በአገርህ ምርጫ ይካሄድ፣ በአዲሱ ማሻሻያ ውስጥም ሊፈነቅሉህ ለነበሩት ቦዚዜና ፖታሴ ምህረት አድርግ አሉት። ምዕራባውያኑ ለፕሬዚዳንት ኮሊንግባ ይህንን ጥያቄ በቀኝ እጃቸው ሲያቀርቡ ዳጎስ ያለ ገንዘብ በግራ እጃቸው ይዘው ነበርና አላቅማማም። እናም እነ ቦዚዜ በምህረት ወደ አገራቸው ተመልሰው ለፕሬዚዳንትነት ተወዳደሩ። ቦዚዜ ከ12 ሺህ በላይ ሰው ሊመርጠው አልቻለም። ይህም ከአጠቃላይ መራጩ አንድ ነጥብ አምስት በመቶ ብቻ ሆነ። የመፈንቅለ መንግሥት ሴራ አጋሩ የነበረው ፖታሴ ግን ቀናው። 53 በመቶ የሚሆኑት መራጮች ፕሬዚዳንታችን ሁን ብለው ድምፅ ሰጡት። ፖለቲካዊ ማሻሻያ ፈቅዶ ምርጫ እንዲካሄድ የወሰነው ፕሬዚዳንት ኮሊንግባ ተሸንፎ ፖታሴ ቤተ መንግሥት ሲገባ በማዕከላዊ አፍሪካ የመጀመሪያው ዲሞክራሲያዊ ምርጫ ተካሄደ ተባለ። የመጀመሪያው ተመራጭ ፕሬዝዳንትም ነገሰ ተባለ። በዚህ ወቅትም ተመራጩ ፕሬዝዳንት ቦዚዜን እንደለመደው የመከላከያ የታማዦር ሹም አድርጎ እዛው ጦሩ አካባቢ አቆየው። ይህ የሆነው በ1993 እንደ አውሮፓውያን አቆጣጠር ነበር። መንግስት ፈንቅለው ስልጣን ሊይዙ ተስማምተው የነበሩት ጓደኛሞች የአንደኛውን በምርጫ ማሸነፍ ተከትሎ ያሰቡትን ስልጣን ያለ ደም መፋሰስ አሳኩ። ቦዚዜ ለረዥም ጊዜ የሚታወቀው የፕሬዝዳንት ፔታሴ ታማኝ ሆኖ ሲሰራ ነበር። አንዳችም ክፉ እንቅስቃሴ ሲያደርግምታ አይታወቅም ። ደግሞም ጓደኛውን ይከዳል ወዳጁንም ይከዳል ብሎ የሚገምት አልነበረም። በ2001 ግንቦት ላይ ግን አመሉ አገር አሸበት። ብዙ ፕሬዚዳንቶች መንግስት እየፈነቀሉ ራሳቸውን ሲሾሙ እሱ ግን ሚኒስቴር መስሪያ ቤት እየቀያየረ ዘመኑን ማሳለፍ በድጋሚ የሰለችው የሚመስለው ጀኔራል ቦዚዜ የጓደኛውን፣ የክፉ ቀን አጋሩን፣ የሴራ ተባባሪውን ፕሬዚዳንት ሊፈነቅል አሴረ። በምርጫ መንግስት የሆነውን ፖታሴን ነቅሎ ሊጥል ወታደራዊ ኃይሎችን አደራጅቶ ወደ ቤተ መንግስት እየተኮሰ ሄደ። ሆኖም በድጋሚ ሳይቀነው ቀረ። የሞአመር ጋዳፊ መንግስት ያሰማራቸው የሊቢያ ወታደሮች ከፖታሴ ጎን ተሰልፈው ባድረጉት ተጋድሎ የፕሬዝዳንቱን መንበር አዳኑት። ቦዚዜ ለሁለተኛ ጊዜ መፈንቅለ መንግስት አድርጎ ከሸፈበት። እሱ ዙፋን እያሳደደ፣ ዙፋንም ከልብ እየሸሸችው የቀጠለው ቦዚዜ ከመፈንቅለ መንግስቱ መክሸፍ በኋላ ወደ ቻድ ኮበለለ። በድጋሚ በመፈንቅለ መንግስት ምክንያት ለስደት ተዳረገ። ከዚህ በኋላ ወደ ትጥቅ ትግል ገባ። ከአንድ ዓመት በላይ በአማጺነት ቀጠለና በ2003 እንደ አውሮፓውያን አቆጣጠር መጋቢት ላይ ፕሬዚዳንት ፖታሴ ወደ ኒጀር ለአህጉራዊ ስብሰባ መሄዱን ተከትሎ በመንግስት ውስጥ ካሉ ኃይሎች ጋር ተባብሮ ዋና ከተማዋን ባንጉን ያዘ። ፕሬዚዳንቱ ወደ አገሩ እንዳይመለስም የቦዚዜ ታማኞች መጀመሪያ አውሮፕላን ጣቢያውን ተቆጣጠሩት። ሮስ ሲዝ ኮንትሮል ካፒታል ሰንትራል ፖታሲ በወጣበት ቀረ። ወደ ካሜሩን በኋላም ወደ ቶጎ ሸሸ። ቦዚዜ ዕድሜውን በሙሉ ሲፈልጋት የነበረችውን መንበር አገኘ። በሰው ገላና ነፍስ በአገር ሀብትና ህዝብ ሊጫወት ህዝብ የመረጠውን መሪ አባሮ ቤተ መንግስት ገባ። ከዚያም የአገሪቱን ህዝብ ልብ ሊያባባ ይናገር ጀመር። እኔ ጭቆናን ላስወግድ እንጂ ፕሬዚዳንት ለሆን አልመጣሁም አለ። በአገሪቱ ሬዲዮ ተነገረለት። እጅህ ከምን ብለው ላልጠየቁት የአገሪቱ ህዝቦችም ከጄ ሰላምና ልማት፣ ዲሞክራሲና ነፃነት አለ ብሎ ማለ። እንዲያም ሆኖ እንደ ማንኛውም አምባገነን ለቃሉ የሚታመንበት መርህ አልነበረውምና የአገሪቱን ህገ መንግሥት አግዶ ራሱን ፕሬዚዳንት አድርጎ ቀጠለ። ህገ መንግሥት እስኪ ይሻሻል ብቻ መራችኋለሁም አለ። ህገ መንግስቱ ይሻሻላል ብሎ ካዘዘ በኋላም ካገደው ህገ መንግሥት ጋር የማይለያይ አዲስ ሰነድ ቀረበለት። ይህ እኔ ለዚህ ህዝብ ያበረከትኩት ስጦታ ነውና ይህንን እንደ ውለታ አቆጥራችሁልኝ ዝም በሉ አሁንም ልምራችሁ ሲላወጀ እንዲያም ሆኑ የአገሪቱ ልሂቃን ከዚህ በላይ የሚታገሱት አልሆኑም። በጉልበት ስልጣን መያዙን የሚቃወሙ የማዕከላዊ ሪፐብሊክ ሰዎች ያመዙ የዲሞክራሲያዊ ኃይሎች ህብረት የተባለ ስብስብ ያደራጁት ዜጎች መፈንቅለ መንግስት መሞከር የስራ ድርሻው ሆኖ የኖረውን ቦዚዜን ሊፈነቅሉት መዋጋት ጀመሩ። በሰፈሩት ቁና መሰፈር አይቀርምና በመጣበት መንገድ ሊያወ ዱት በርካቶች ተደራጀበት። የእሱ ጭካኔ ግን አየለ። ተቃዋሚዎቹ የሚንቀሳቀሱበትን አካባቢ ውሃ እንዳያገኝ አድርጎ ህዝቡን በውሃ ጥንፈጀው። መኖሪያ ቤታቸውን በእሳት ማጋየት፣ የታጣቂዎቹ ደጋፊዎች ናቸው ያላቸው ሰዎች የሚኖሩበትን መንደር ከቦ ማቃጠል የጦር ስልት አደረገው። የደሞዝ ጥያቄ አንስተው አድማ የመቱ የመንግሥት ሠራተኞችን ከቤታቸው እያወጣ በመግደል አስከሬናቸውን በቢሮቸው በር ላይ ጣለ። በማዕድን ሀብቷ የበለጸገችውን ማዕከላዊ አፍሪካንም ዘረፋት። የፕሬዚዳንቱን ጭካኔ ያስተዋሉ ኃይሎች ከአራት ዓመት መተላለቅ በኋላ በ2007 እንደ አውሮፓውያን አቆጣጠር ከታጣቂ ቡድኖች ጋር የሰላም ስምምነት እንዲፈራረም አስገደዱት። በዚህም ካላጠፋኋችሁ አልተኛም ሲላቸው የነበሩትን ተቃዋሚዎቹን በጦሩም በሲቪሉም መዋቅር ውስጥ ስልጣን ሊያጋራ ሰራዊታቸውን በመከላከያ ውስጥ ሊያካትት ጠቅላይ ሚኒስትርነትንም እነሱ ሊይዙ በሂደትም በርቅና ብሔራዊ ይቅርታ አገረ መንግስቱ ሊጸና ተስማማ በዚህ ሁኔታ ግን ብዙ አልቀጠለም። በሰፈረው ቁና መሰፈር ልማዱ የሆነው ቦዚዜ በ2013 ከሰሜን ምስራቅ የአገሪቱ ክፍል በተነሱ ሌላ ታጣቂ ቡድን አባላት ውጊያ ተከፈተበት። ሁለት ጊዜ መፈንቅለ መንግስት ሞክሮ በሦስተኛው የተሳካለት ጄኔራልና ፕሬዚዳንት ቦዚዜ ሁለት ጊዜ አመፅ ተደርጎበት አንዱ ተሳካ። በጉልበት ይዞ ለአስር ዓመታት በጉልበት የቆየበትን ፕሬዚዳንትነት በጉልበት አጣው።

መጋቢት 2013 ላይ እግሬ አውጭኝ ብሎ ሸሸ። ወደ ካሜሩን ተሻገረ። ትንሽ ቆይቶ ወደ ጊኒ ቢሳው የሄደው ቦዚዜ በዚያ መኖር ከጀመረ ከ10 ዓመት በላይ ተቆጥረዋል። ሁለት ጊዜ መፈንቅለ መንግሥት ለማድረግ ብሎ ሲከሽፍበት አንድ ጊዜ ደግሞ ራሱ ተፈንቅኖ ለስደት የተዳረገው ቦዚዜ ሕዝብን ውሃ በማስጠማት በማስራብ፣ በመደዳ በመግደል፣ መኖሪያ ቤቶችን በማቃጠል ወንጀልም ተከሰሰ። በእርግጥ እሱም እነዚህን በደሎች አላስተባበላቸውም አዎ እነዚህ ችግሮች ተፈጽመዋል ሲል ለፍራንስ ቲዮኒፎር ጋዜጠኛ ነግሮታል በዚህ እሱም ባልካደው ወንጀሉን በሌለበት በተሰጠው ፍርድ የዕድሜ ይፍታህ እስራት ተወስኖበታል ይህ ሁሉ ከሆነ ከዓመታት በኋላ ነው እንግዲህ ባሳለፍነው ዓመት የተባበሩት መንግስታት የደገፈውና በማዕከላዊ አፍሪካ ሪፐብሊክ ባንጉ የተቋቋመው ፍርድ ቤት ቦዚዚ ተላልፎ እንዲሰጠኝ ይደረግ የሚል የእስር ትዕዛዝ ያወጣው ዓለም አቀፉ የእስር ትዕዛዝ ሲቆረጥም የራሱን ጠባቂዎች ጭምር እያሰማራ ሰዎችን ይገድልና ያፍን ነበር የራሱ ራሱ የግል እስር ቤት አቋቁሞ ዜጎችን ያሰቃይ ነበር የሚል ክስ ሰፍሮበታል። የጦር ወንጀል ፈጽሟል፣ ሰብዓዊ ፍጥር ላይ ሊፈጸም ያልተገባን ድርጊትም አድርጓል ተብሏል። እንዲያም ሆኑ ጊኒቢሳው ይህንን ሰው አሳልፌ አልሰጠውም ብላለች። ሆኖም የበደለው ሕዝብ የፈጸመው ጥፋት ያስከፋውም አገር ያቆሰለው ቁስል አሁንም አልሻረም። ደጋግሞ ሊፈነቅል እየሞከረ ደጋግሞ ሞክሮን ባገኘው ስልጣን ሕዝብ አጋድሎና ገድሎ የአገሩን ቁስል ውስብስብና የማይሽር አድርጎታል። ይህ ዓለም አቀፍ ወንጀለኛ ከዚህ በኋላ ወደ የትኛውም የዓለም ክፍል መንቀሳቀስ አይችልም። ታስሮ ታንቆ በኢንተርፖል ተንጠልጥሎ ወደ ባንጉ ሊወሰድ ይችላልና። መልካሙን ሁሉ በመመኘት ሳምንታዊውን የአምባገኖች መዘክራችን ዝግጅት በዚሁ መጠናቀቁን እንገልጻለን።